እውቅና የተነፈገው ኢትዮጵያዊ ነቢይ የተደበቁ የአገልግሎት ታሪክ እነሆ በጥቂቱ የፕሮቴስታንት እምነት ተከታይ የሆኑ ብዙ ባለሀብቶች ያሉት በመካነ ኢየሱስ ቃለ ሕይወትና ሙሉ ወንጌል ቤተ ክርስቲያኖች ውስጥ ነው። በጨረታ ስም ቁሳቁስ በመሸጥ በሚሊዮኖች የሚቆጠር ገቢ የሚያስገቡትም እነዚህ ቤተ ክርስቲያኖች ከሚያገኙት ገቢ ግን ግብር አይከፍሉም። በተጨማሪም ለመንግስት ግብር መክፈል ሲገባቸው ሳይከፍሉ ገቢ ከሚሰበስቡባቸው ሌሎች የገቢ ምንጮችም እንዳሉም እናውቃለን። ይህን እውነት ረስተው የግብር ጥያቄ በተጸለየበትና ያመኑ ወስደው የተፈወሱበት ባለ ጸጋ ላይ እንዲህ ሲሳለቁ ዋናው ምክንያታቸው አሁን አሁንም መርህና የእግዚአብሔር ቃል መጣስ ጉዳይ ሳይሆን በቀል መሆኑን ገልጽ አድርገውልናል። ሌላው ካውንስሉ ያነሳው ሌሎች ሃይማኖቶችን አስከፍቷል የሚል ነው። ይህ የካውንስሉ አካሄድ እጅግ አደገኛ ነው። መንግስት እዩን ያስቆምልን በማለት ሲጮሁና የበቀል እርምጃ እንዲወሰድ ቅስቀሳ እያደረጉ ያሉ የኦርቶዶክስ ተከታይ የሆኑ ጥቂት አክራሪ ግለሰቦች መኖራቸው ይታወቃል። ካውንስሉ ምንም እንኳን የክራይስት አርሚ ቤተክርስቲያን የካውንስሉ አባል ብትሆንም እንዲህ አይነት ህዝብ ብ ከህዝብ ለማጣላት ያለሙ የአክራሪው ቡድን ጥሪዎችን ተቃውሞ ለክራይስት አርሚ ከለላ ለመስጠት የተንቀሳቀሰበት ጊዜ የለም። አሁን በዚህ ደረጃ ካውንስሉ ክራይስት አርሚ ሌሎች ሃይማኖቶችን እንዳስከፋ በመግለጫ ይህንን ጥሪ ያቀረበው በሁለት ዋና ምክንያቶች ሲሆን አንደኛው እነዚያ በእዩ ላይ ተቃውሞ የሚያቀርቡ አክራሪ ቡድኖች በእዩ ላይ የበቀል እርምጃ እንዲወስዱ መንገድ ለመጥረግ ሲሆን ሁለተኛው በአሁኑ ሰዓት ኢየሱስ ክርስቶስ ብቸኛ አዳኝ እንደ እንደሆነና ሌላ አማራጭ እንደሌለ በድፍረት አፉን ሞልቶ የሚሰብከው እዩ ብቻ ስለሆነና የካውንስሉ አመራሮች ይህ ስብከት ከኦርቶዶክስ ቤተ ክርስቲያን አመራሮች ጋር ያላቸውን ህብረት ያቃቅርብናል ብለው ሁሌ ሲፈሩ ስለኖሩ አጋጣሚው የፈጠረላቸው እድል ተጠቅመው እዩ ለማሸማቀቅና ከዚህ በኋላ በዚህ ርዕስ ላይ በድፍረት እንዳይሰብክ ለማድረግ ነው። ያረጁ የቤተ ክርስቲያን መሪዎች ሴራ ሰይጣንን ያስንቃል። እንደ እውነቱ ከሆነ በተግባር እንደምናየው እንደ ክራይስት አርሚ ቤተ ክርስቲያን የኢትዮጵያንና የኤርትራ ህዝብ ያለምንም የሃይማኖትና የዘር ልዩነት ያለ አድሎ የሚያገለግል ሌላ ቤተ ክርስቲያን አላየሁም። በክራይስት አርሚ የማይገለገል የሀገራችን የሃይማኖት ቡድን የለም። በክራይስት አርሚ በአማርኛ፣ በኦሮምኛ፣ በወላይተኛ፣ በትግርኛና በሌሎች ቋንቋዎችም ጌታ ይመለካል። ቤተ ክርስቲያኒቷ ከዘረኝነትም የተፈወሰች፣ ሁሉ ብሔር በእኩልነት የሚገለገልባት ጉባኤ ናት። ቤተ ክርስቲያኗ ላይ እግድ በተጣለ ማግስት ለመጀመሪያ ጊዜ በአካል በመገኘት አይዞ በርታ ልለው ሄጄ በነበረበት ጉባኤ በቀኑ 24 ነፍሳት ጌታን እንደ ግል አዳኛቸው ተቀብለውታል። እጅግ የሚገርመው ከእገዳው በኋላ በጉባኤው የሚገኝ አገልጋይ ተገልጋይ ቁጥር እጅግ ጨምሮ ደጁ ሁሉ በሰው እየተጥለቀለቀ ይገኛል። ቤተ ክርስቲያኒቷን የህዝብ ማዕበል እያጨናንቃት እንደሚገኝ ሌሎች በክፋት የቤተክርስቲያኒቷን መዘጋት የተመኙ ሚዲያዎችም በቁጭት ሲዘግቡ ሰምቻለሁ። በአጠቃላይ እዩ ላይ የቀረበው ክስ ሁሉ የመርህ ሳይሆን የበቀል እንደሆነ መረዳት ይቻላል። ሌላው ካውንስሉ ያቀረባቸው መግለጫዎችም መርህን ተከትሎ ለማስተካከል የተሰ ቀጥ አለመሆኑን የሚያሳብቀው በካውንስሉ መመሪያ መሰረት መጀመሪያ ወደ ውሳኔና ሚዲያ ከመጣታቸው በፊት እዩን ጠርተው ማናገር ሲገባቸው አለማናገራቸው ነው። የሀገሪቷን የእድገት ሁኔታ በተመለከተ ቄስ በሊና አንድ መጽሐፍ አበርክተውልናል። ከሰባት ዓመት በፊት ደግሞ የኢትዮጵያ ቤተ ክርስቲያንን በሚመለከት ጌታ በቄስ በሊና በኩል ዘርዘርና እርዘም ያለ ትንቢት አስተላልፎ ሰምቻለው። ይህንን ትንቢት የኢትዮጵያ ቤተ ክርስቲያን ጆሮ ኖሯት የሰማች አይመስለኝም እንጂ ያለንበት ዘመን ለመረዳትና የሚመጣውንም ለመረዳት እጅግ ይጠቅመን ነበር። ይህ ትንቢት በቪዲዮ ተቀርጾ ተመልክቸዋለው። በዚህ ትንቢት ውስጥ ጌታ አሁን ላሉት የኢትዮጵያ ቤተክርስቲያን መሪዎች ለፍርድ የሆነባቸው ዘንድ ምትሃተኛ ልጆችን እንደሚያስነሳና በሰውኛ አእምሮ ለመቀበል የሚያዳግቱ ተግባራትን እንደሚፈጽሙ ጭምር ተናግሯል። ለምሳሌ የተቆለፈ በር ያለ ቁልፍ ከፍተው እንደሚገቡ፣ ግድግዳ ሳይፈርስ በግድግዳው አልፈው የሚሄዱና መሪዎች እኚህ ከሴጣን ናቸው በማለት ስለሚያግዷቸው ያ ለአዳዲስ ቤተ ክርስቲያናቶች መመስረት ምክንያት እንደሚሆን ተነግሯል። ከዚያ ትንቢት አንጻር እዩ ለማማወቂያ መሪዎችን ለማለማመድ እግዚአብሔር ያስነሳው እንደሆነ ይገባኛል። ታዲያ የእዩን ካራቴና ቴስታ መሸከም ያቃታት ቤተ ክርስቲያን እነኛን እንዴት ልትቀበት ትችላለች? ከገነባው የቴሌቪዥን ጣቢያ ጥራትና እያስገነባች ካሉ አዳራሾች ጥራት አንጻር በተለያዩ የሀገሪቱ ክፍሎች እያዘጋጀ ከምናያቸው አስደማሚ የወንጌል ስርጭት ክሩሴዶች፣ በአገልግሎቱ በመገለጥ በፈውስ አጋንንትን በመለየትና በማስወጣት የታጀበ አገልግሎቱ በሌሎች ሃይማኖቶችም በተለይ በእስልምናና ኦርቶዶክስ አማኞች ዘንድ ጭምር ያገኘውን ተቀባይነትን ስናይ ይህ የሰዎች ምስክርነት እውነት መሆኑን መረዳት ይቻላል። በዚህም እድሜው ማንም ሳይረዳው ከገጠሪቱ የሀገራችን ክፍል ተነስቶ እዚህ ደረጃ ላይ መድረሱም ለዚህ ትውልድ ይቻላል ተምሳሌት ያደርገዋል። በአጠቃላይ ይህን ትውልድ የሚመጥን አገልግሎት መመስረት የቻለና ገና ብዙ አስደማሚ ነገሮችን የሚያሳየን አገልጋይ እንደሆነ ተስፋ ማድረግ ይቻላል። ይህን ልጅ እያየን እግዚአብሔር ይጠብቀው የምንል በጣት የምንቆጠር የቀድሞው ቤተ ክርስቲያን አገልጋዮች እንዳለን አውቃለሁ። እንደ አይናቸው ብሌን የሚሳስሉለት በብዙ ሺህ የሚቆጠሩ እናቶች ከሁሉም ሃይማኖቶች እንዳሉ ደግሞ ግልጽ ነው። ከሁሉ አሳፋሪው ግን ምንም እንኳን ክራይስት አርሚ የካውንስሉ አባል ብትሆንም የካውንስሉ አመራሮች ግን ይህንን መልካም ስራ በተለይም በሀገራችን በአንድ ኢትዮጵያዊ አቅም ብቻ ይቅርና በህብረትን ተደርገው የማያውቁ በቢሊንግሃምና በቦንኬ ብቻ የተሞከሩ ክሩሴዶችን ሲያደርግ አይናቸው እያየ አንድም ጊዜ ተገኝተው ማመስገን አለመቻላቸው ነው። በቅርቡ በሀዋሳ ከተደረገው በሺዎች የሚቆጠሩ ነፍሳት ጌታን ከተቀበሉበት፣ ከአጋንንት ስራት ከተፈወሱበት፣ ከበሽታቸው ከተፈወሱበት ከተጽናኑበት በመንፈሳቸው ከተነቃቁበት ክሩሴድ በኋላ ካውንስሉ ያወጣው መግለጫ ደግሞ የልጁን አገልግሎት በክፋትና በቅናት ሲከታተሉ እንደነበር ግልጽ አድርጎልናል። በተለይ ካውንስሉ በመጀመሪያ በሚዲያ ላይ ወጥቶ የሰጠው መግለጫ ይዘት የካውንስሉን ሴራ ያጋለጠ ነበር። እንዴት በቪኤት በማርሽ ባንድና በታጠቀ መከላከያ ይታጀባል የሚል ነበር። ይህንንም ለማግነንና ኃጢአት ለማስመሰል ብዙ ቢጥሩም ካስተምሮ አንጻር ማስረዳት ሳይችሉ ቆይተው በኋላ ደግሞ ትንሽ ቆይተው ይህ ተግባሩ ጌታ እንዳይታይ በማድረግ የራሱን ክብር አገነነ በማለት አብራርቷል። እኔ ግን ያን አቀባበል ሳይ ጌታ የከበረበት መሆኑን ነው ያየሁት። ማርሽ ባንዱ በመዝሙር ከተማዋን ሲያነቃንቃት አይቶ ጌታን የማያመሰግን መንፈሳዊ መሪ በእውነቱ ከሆነ ሊወክለኝ አይችልም። እንደገና የከተማው ከንቲባና የክልሉ መንግስት እንግዳውን እንደፈለገ የመቀበል መብት የተጠበቀ ሆኖ ሳለ ካውንስሉ ለክልሉ መንግስት ደብዳቤ ጽፍ ያለው ማለቱ የጥላቻውንና የልሁን ደረጃ ያሳየበት ነበር። የክልሉ የፀጥታ ክፍል ኃላፊ መልስ ሲሰጡ ካውንስሉ ክልልን የሚያዝበት አግባብ የለም፣ ክልል እንግዳውን እንዴት መቀበል እንዳለበት ካውንስል የማዘዝም ሆነ የመምከር ስልጣን የለውም ብሎ መልስ ሲሰጥ ካውንስሉ አፍሮ ለእግድ ያበቃው መታጀበው አይደለም ብሎ ደግሞ ሌላ አሳፋሪ መግለጫ መስጠት ሲገደድ ተመልክተናል በሚያምንና በማያምን ህዝብ ፊት አዋረዱን መታጀብ ጌታ እንዳይታይ ይጋርዳል የሚሉ እኮ በሴራ የተተበተቡ በዘረኝነት በቁራኛ የሚተያዩ መንፈሳዊነታቸው ያረጀ ለወንጌል ስርጭት ግድ የማይላቸው ወንበራቸውን ለማስከበር የሚተጉ እውነትን የሚፈሩ ለተቀባይነትና ፖለቲካ የሚተጉ ግብረሰዶማዊነትን ከሚደግፉ ድርጊቶች ጭምር እርዳታ የሚቀበሉ የቀድሞ ቤተክርስቲያኖችን ያቀፉ ሆኖ ሳለ መታጀብ ጌታን ይጋርዳል ማለታቸው ተዘብት ላይ ጥሏቸዋል። ለመሆኑ በእንደዚህ አይነት መንገድ ሲታጀብ ነብይ ኢዩ ጩፋ የመጀመሪያው አይደለም። አያችሁ፣ የካውንስሉ አሰራር በመርህ ላይ የተመሰረተ አይደለም። ያጣላቸው ሌላ ጉዳይ ሆኖ ሳለ የስርዓት ጥሰት ጉዳይ ያስመሰላችሁ ለማቅረብ ስልጣናችሁን ያለ አግባብ ተጠቅማችሁ ብርስጠን ብላችሁ እምቢ ብሎ ይሆን ጥፋታችሁ ለመሸሸግ ሌላ ጥፋት አትስሩ። እዩ በተለያዩ የአገሪቱ ክፍሎች የሚሰራውን የወንጌል ስርጭት ስናይ ቪኤት ሳይሆን ሄሊኮፕተር ያስፈልገዋል። ና በሚቀጥለው በሄሊኮፕተር እንዲታጀብ ጸልዩለት። ታያላችሁ። በእርግጥም በአሁኑ አያያዙ ከቀጠለ ይህ ልጅ ሄሊኮፕተር አይደለም አውሮፕላን ይገዛል። ሌላው የተነሳ ጉዳይ የተጸለየበት የዘይት ሽያጭ ጉዳይ ነው። ካውንስሉ ይህንን ጉዳይ በሚዲያ በሚያምኑና በማያምኑ ህዝቦች ፊት ሲያቀርብ ዘይቱን በሱቅ መሸጥ ያለበት ሸቀጥ አድርገው በድፍረት ተናግረዋል። የተጸለየበትን ዘይት ሸቀጥ ማለታቸው ምንም የሚኮንናቸው መንፈስ እንደሌለ የሚያስረዳ አስደንጋጭ መሳለቅ ነው። የተጸለየበትን ዘይት ተራ ሸቀጥ አድርገው ማቅረባቸው ለምን ፎቶ ተለጠፈበት ወደሚል መደምደሚያ መርቷቸዋል። እውነት ነው፣ እንደ ተጸለየበትና የእግዚአብሔር ጸጋ እንዳለበት አድርገው ካላዩ ማንም ግለሰብ በብልቃጢ እያሸገ መሸጥ ይቻላል ማለት ነው። የተጸለየበት ከሆነ ግን የግዴታ አድራሻ ያስፈልጓልና አድራሻው መለጠፉ የግድ እንደሆነ ይረዱ ነበር። ቀጥሎም እንዲያውም ሸጦ ከሚያገኘው ገቢ የመንግስት ግብር መክፈል አለበት ብለዋል። ብለውም እውነትም መንፈሳዊነትን ከጣሉ ቆይተዋል። የድፍረታቸው ደረጃ ያስደነግጣል። የጌታ የፍርድ ጊዜ ደርሶ ይሆን? በእነኝህ ቤተክርስቲያናቶች መካከል መንፈሳዊነትና የመንፈስ ቅዱስ ስራ ከመቀሳቀሱ ጋር ተያይዞ ሃይማኖተኝነትን እና የጠዋቱ አምልኮ መድረኩን ተቆጣጥሯል። ዘረኝነት ተስፋፍቷል። ኢትዮጵያ በአመት 365 ቀናት ለተለያዩ ጠዋቶች ተለይተው የሚመለኩባት ሀገር ናት። ድሮ ድሮ በእነኝህ ቤተክርስቲያናት ይህንን በመቃወም ይጸለይ ይሰበክ ነበር። በግልጽ መዳን በኢየሱስ ክርስቶስ ብቻ እንደሆነና በሌሎቹ በኩል ወደ እግዚአብሔር መቅረብ ለምን እንደማይቻል ይሰበክ ነበር። ዛሬ ያ

በግልጽ በመድረክ ላይ እነኚህን ጣዖት በስም ጠቅሰ ጸሎት ብትመራ ወይም ብትሰብክ ከመድረክ ትወገዳለህ አማራው አገልጋይ ዘረኝነት ይላል ኦሮሞም ዘረኝነት ይላል ጉራጌውም ዘረኝነት ይላል ወላይቷም ዘረኝነት ይላል ግን ሁሉም ለዘረኝነት የሰጡት ትርጉም ግን እንደ ብሔራቸው የተለያየ በመሆኑ በግልጽ በዚህ ጉዳይ ላይ አይነጋገሩም ሙያ በልብ ብለው የጎሪጥ እየተተያዩ አብረው ይጸልያሉ አንድም አገልጋይ በዚህ ርዕስ ላይ ከመካከላቸው አስተምሮ ሆነ ሰብኮ አያውቅም ነገር ግን ነት ገዝግዞ ጨርሷቸዋል። የእግዚአብሔርም ክብር እንዲርቃቸው ምክንያት ሆኗል። የዘረኝነት ምንጭ ወያኔ ወይም ኢህአዴግ እንደሆነ ሊነግሩን ይፈልጋሉ። ነገር ግን በደርግ ዘመን ልጄ አማራ፣ ኦሮሞ፣ ጉራጌ፣ ወላይታ ያገባም እያሉ ሲቧቀሱ የታዘብን መኖራችን ረስተዋል። አሮን በቀለ ጋዲሳን አለማየው ብሎ ስም የቀየረው ኢህአዴግ ነው እንዴ? እውነቱን ሊናገርና ሊያስተምር የሚደፍር ፓስተርም ሆነ ቄስ የለም። ልባቸው አራምባና ቆቦ ረግጦ ጾም ጸሎት አውጀናል ሲሉ ምን ያህል በሃይማኖተኝነት ስርዓት ውስጥ እንዳሉ እንረዳለን። እግዚአብሔር ግን በሃይማኖት ስርዓት ጋጋታ አይሸወድም። አዲሶቹ ቤተ ክርስቲያኖች ደግሞ አይነታቸው ብዙ ነው። ሁሉን በአንድ መፈረጃ አይቻልም። እግዚአብሔርን በመፍራት የሚያገለግሉ እንዳሉ ሁሉ ተሳስተው ሳይሆን ሆን ብለው በቴክኒክና ታክቲክ በዘረፋ ላይ የተሰማሩም አሉ። ምዕመናኑን በመዝረፍ ሀብታም የሆኑ እንዳሉ ሁሉ በአገልግሎታቸው እግዚአብሔርን እያከበሩ ሀብታም የሆኑም እንዳሉ ልንቀበል ያስፈልጋል። መጥፎ ባህል ሆኖ ሀብታም የሆነ ሁሉ አስጠንቅሎ ነው በማለት ፍርጃ የተጠመደን እንጂ በአድናቆት ሰርቶ ነው ያገኘው የሚል ልምድ ስለሌለን በመልካም አገልግሎታቸው ሀብታም የሆኑትንም ሁሉ ሰርቀው ነው ማለት ስለሚቀናን ከመፈረጅ በፊት ወይንም ሁሉንም በአንድ ከመጨፍለቅ ልንቆጠብ ይገባል። እነዚህ አዲሶቹ ሁሉ በሽማግሌ ሳይሆን በፓስተር የሚመሩ ቢሆንም ፓስቶራል አመራር ምን መምሰል እንዳለበት ሊያሳዩን ስላልቻሉ እነሱን እንደ ምሳሌ ጠቅሶ ፓስቶራል አመራር መጥፎ ነው የሚል ድምዳሜ ላይ መድረስ አይቻልም። ፓስቶራል አመራር ተጠያቂነት የሌለው አመራር ማለት ሳይሆን ፓስተሩን እንደ ባለ ራእይ ተቀብሎ በፓስተሩ ስር ሆኖ ፓስተሩን ተጠያቂ የሚያደርግ ቦርድ ያለው ማለት ነው። ይህ ደግሞ በሌላው አላማት ሁሉ ውጤታማ ሆኖ የኖረ አሰራር መሆኑን በቀላሉ መገንዘብ ይቻላል። ከእነዚህ ቤተክርስቲያናቶች መካከል በነቢይ እዩ ጩፋ የተመሰረተው ክራይስት አርሚ ቤተክርስቲያን ይገኝበታል። አዲሶቹ ቤተክርስቲያናቶች የተመሰረቱበት በተለያየ ደረጃ በቀድሞ ቤተክርስቲያናቶች ውስጥ ሲያገለግሉ በነበሩ አገልጋዮች ነው ብንል ስህተት አይሆንም ኢዩ ጩፋም የመካነ ኢየሱስ ወንጌል ላይ ሆኖ ሲያገለግል የነበረና በተፈጠረ ልዩነት ምክንያት ወጥቶ አዲስ ቤተክርስቲያን የመሰረተ አገልጋይ ነው ዛሬ የደረሰበት ደረጃ ከመድረሱ በፊት እንደ ማንኛውም የገጠር አገልጋይ በገጠር ከተሞች በአፈር ቤት አንድ ክፍል ውስጥ ከጥቂት ልጆች ጋር አገልግሎቱን እንደጀመረ ከታሪኩ እንረዳለን በላዩ እግዚአብሔር ካስቀመጠው ጸጋ የተነሳም ከቀን ወደ ቀን አዲስ ነፍሳት እየጨመሩ በየደረጃው እያደገ የመጣ እንጂ በአንድ ሌሊት በአንድ ጀንበር እዚህ እንዳልደረሰ ለሁላችንም ግልጽ ነው። በቅርበት የሚያውቁት ሲናገሩ እዩ ከመድረክ ጀርባ ብዙ ጊዜውን የሚያጠፋው በጾምና በጸሎት ነው። ምንም እንኳን የገጠር ልጅ ቢሆንም እግዚአብሔር የተከፈተ አእምሮና ራእይ ስለሰጠው የሚሰራን ሁሉ በጥራት ለመስራት የሚተጋ፣ ከፍ ያለና የአማረን ነገር በማሰብና በመስራት የታደለ፣ ለራእዩ ዋጋን የሚከፍል፣ የተመኘውን እስኪያሳካ ረፍት የሌለው፣ ለተቸገረ በመስጠት የተባረከ፣ ለወንጌል ስርጭት ሸክም ያለው፣ ለተገለጠለት እውነት ጫካኝና እንዲከፍል አገልጋይ እንደሆነ ይመሰከሩለታል። ድፍረቱም ሌላ ጥንካሬው እንደሆነ እንዲሁ ይመሰከርለታል። ለልጆቻችን ተምሳሌት፣ ለብዙ የሀገራችን ህዝቦች መፈታትና ማረፍ ምክንያት እየሆነች ያለች ቤተ ክርስቲያን ላይ የሚደረግ ዘመቻ ይቁም። ካውንስሉ ባገኘው እድል ሁሉ በቴሌቪዥንና በግለሰቦች ዩቱበርስ ላይ ጭምር እየሰጥ ያለው መግለጫ እና ማብራሪያ የጥላቻ ዘመቻ አካል መሆኑ ስላጋለጠ ከዚህ በላይ እንዳአታዋርዱን ይቁም። በፍቅር ለማረም ቢሆን ኖሮ ወደ ሚዲያና መግለጫ ከመምጣታችሁ በፊት በካውንስሉ መመሪያ መሰረት እዩን ጠርታችሁ ታነጋግሩት ነበር። የሌሎችን ኃጢአት እዩ ላይ መደፍደፍ ምንም ጥቅም የለውም፣ አያንጽም። ጌታን እንዳናይ የጋረደን የጌታ ክብር ቤቱን እንዲለቅ ምክንያት አልሆናችሁም። መጀመሪያ ራሳችሁን ተመልከቱ። በራሳችሁ ላይ ጨክኑ። እውቅና የተነፈገው ኢትዮጵያዊ ነቢይ የተደበቁ የአገልግሎት ታሪክ በጥቂቱ ይህንን ይመስል ነበር። ቸሪክ ጠመን ጤና አይስጥልን